እንደዚህ ሊሆን እንደሚተው ይገሉ ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል የሁለት አመት ህፃን ሰምታችሁ አልሰሙ የታነቀ የታነቀ ይደርስባቸው ይታረዱት አባቶቻቸው በሰሩት ክፍ ነው ብሎ ነው በድፍረት የተናገረው። በጋሻው ልክ ነው፣ ምንም አልተሳሳተም። እንደሰማችሁ ባለተረኞች፣ የማትገደሉ መስሏችሁ ዝምላላችሁ። ዲያቆን ሄኖክ ኃይሌ እንዲህ አይነት መረጃውን አጋርቶ ሰላም ጤና ስትልን ቤተሰብ እንደውቃችሁ ልኝ በአዲስ ቪዲዮ ተመልሼ የመጣው በዚሁ የምንመለከተው እንግዲህ ያው ያልቆሙ የአርሲ ውፍሻፋ አለ እና እሱን አስመልክቶ አባ ገብረ ኪዳን እንደዚሁም ደግሞ መምህራችን ዲያቆን ሄኖክ ኃይሌ ያሳሩፍ መልእክት አለ። እሱን የምንመለከት ነው የሚሆነው እስቲ ከዛ በፊት ግን ለገዳዎቻችን እችን አሰሙልኝ። እኛ ምንም አንሆን፣ ይብላኝ ግን ለነሱ እና ፍርሳት ሲሉ ቀድመው ለሚፈርሱ ለኢትዮጵያ መኖር ባለውለታዋ እንዴት ይሄ የሆነ ዛሬ ክፍያዋ፣ ምን ባደረገች ነው ይሄ ሁሉ ጥቃት ወርቅ ላበደረች ጠጠር የሚሰጣት ካህንና ታቦት በአንድነት አስመታ አገር ነፃ ያወጣች ነፃነት ስታጣ የለሞ የሚሰጥ ፍትህን በግሃድ ገዳሟ ሲቃጠል ካህኗ ሲታረድ በገዛ አገሩ ላይ ሀገር አልባ ሆኖ ካህኑ ሲሰደድ ምዕመኑን በትኖ በድፍረት መቅደሷን በእሳት ሲያነዱ ጨረቃን ለመስቀል መስቀሉን ሲያወርዱ ይዞታዋን ነጥቀው ቅጥሮቿን ሲያፈርሱ ቁርአንን ሊተኩ በመጽሐፍ ቅዱሱ ቅርስ አልባ ሊያደርጓት ቅርሶቿን ሲያወድሙ የግራኝን ታሪክ በጋር ሲደግሙ፣ የለም እንዴ ንጉሥ ተውረፉ የሚል በገዳ የሚፈርድ አይቶ ስንገደል፣ ጊዜ አገኘ ሁሉ ጥቃት ከፈጸመ የግራኝን ታሪክ ዛሬ ከደገመ ዝምታው ምንድነው በሉንጂ ተነሱ። በጣም ነው የሚያሳዝነው። እንግዲህ እና ያው አሁን ላይ የመጣ ፖለቲከኛ ሁሉ መለማመጃ የሚያደርገው ቤተክርስቲያንን ነው። የመጣ ሁሉ ቤተክርስቲያን ነው የሚያጠቃው። እና አባችን ስማቸው እስኪ እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘን ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ህጻናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸዋል። የሁለት ዓመት ህጻን ሰምታችኋል? ሰሙን የታነቀ የሁለት ዓመት ህፃን ይታነቃል? ትልቅስ ቢሆን ይታነቃል? ንሁን አይደለም እንዲ። እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራቸው የእግዚአብሔር ቤተሰቦች አልሆንለት ብሎ ነው። ለእኛል ስለማያዝንልን ነው ባያዝንስ ቢያንስ ለሁለት ዓመቱ ህፃን የያዝነው እኛ ሱ መችን በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ፣ ሰማይትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። እስኪ በሉ ሰማይትነት በሉ። የመንግስተ ሰማያት ምንድን ነው? መግቢያ በር ነው። ስለዚህ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበረ አንድ የቤተ ክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ። ለዚህ ነበረ ክርስቲያኖች በተገፋን ቁጥር ለዚህ ነው የክርስቲያኖችን ደም ጨክኑና አብዝታችሁ እንደ ጎርፍ አፍስሱት፣ ይፍሰስ እነሆ ያ ደም ዘር ሆኖ ሌላ ክርስቲያን አብዝቶ ያበቅላል። የቅዱስ ጊዮርጊስ ደም ዘር ነበረ። ብቻውን ብቻውን ሲገርፉት ሙቶ ሲነሳ ተመልጥ ምን ያለ እያበራ ቦግ ሲል ፊቱ የዚያን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል ይላል። የሰማዕታት ደም ዘር ነው አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበር የመንግሥተ ሰማያት መግቢያ በር ነው። ታውቃላችሁ የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን ለመለወጫ የምታደርገው ዓመተ ሰማይታትን ነው። አዲስ ዓመቷን የምትጀምረው ሰማይታ ብዙ ክርስቲያኖች የተገደሉበትን ዓመት ነው። ለምን ሲባል የዘመን መለወጫው እለት የአዲስ ዓመት መግቢያ እንደሆነ ሁሉ ሰማይትነት የመንግስተ ሰማያት መግቢያ በረ ነው። ግብፅ ውስጥ ያለ ክርስቲያን እያንዳንዱ ክርስቲያን በክርስቶስ ስም ለመሞት እየተዘጋጀ ነው የሚኖረው አባታችን በጤና ያስ ቅድም እንዳልኳችሁ ነው። እኔ ታውጆብን ብንግለን መልካም ነበር ዘመነ ሰማታት ብለን ልንቀበል አሁን ችግሩ አባቶችም ገዳዮች ነው ተቀመጡ። መንግስትም ገዳያውን ሽፍታውን ጫካ ካለ እንግዲህ ገዳያውን ተቀምጦ እያሰገረ የሚገኘው እና አላቅ ምን ብለን መናገር እንዳለብን እሱ አምላካችን እግዚአብሔር ስላትፈልጋለው ተመልከቷት። እናቴስ እናት አለች እኮ እዛ ናት ልቀቀኝ ልቀቀኝ ወይ ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል የክርስቲያኖችን እንኳን ትልልቆችን ህፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎችን አይ እዚህ መንገድ ነው የሚሰው ሰዎች የሚቀርቡት። ምንም ሳያጠፉ ምንም ሳይበድሉ እና ማተው ስላሰሩ ብቻ አሁን ላይ ኢትዮጵያ ውስጥ ጥፋት ነገር ቢኖር ኦርቶዶክስ ቤተሰብ ምን ውልዳችሁ ነው? አንድ ህፃን የሁለት ዓመት ሶስት ዓመት አራት ዓመት ህፃን ልጅ ከዚ ዓመታቸው ህፃን እንግዲህ ሲግድሉ ያን የምንገኘው እና ምንድነው ምንም አያቁም ገና ምን እንዳመኑእና ምን እንደሚያምኑ ራሱ ለይቱ አያቁም። ህጻናት ጥፋታቸው እናትና አባታቸው ኦርቶዶክስ መሆናቸው እነሱን እያስገደሉ ነው የሚገኘውና እባካችሁ ባካችሁ የሚወከታቸው አካላት ይሄን ነገር አሁን ቢሆን ለማስቆም መኳን ትፈልጋለው። ይደርስባቸው የሚታረዱት አባቶቻቸው በሰሩት ክፍ ነው ብሎ ነው በድፍረት የተናገረው። እግዚአብሔር ልብሽ ሰው ቤተክርስቲያን ክፋትም የሚመጭ እንግዲህ እነዚህ ናቸው የከበቧት። ቤተክርስቲያን በሞታችን እንኳን የሚቀልሉብን እንዳናዘን በቁስላችን ላይ ጥዝጣዜ የሚጨምሩብን የእንቅርት ላይ ጆሮ ደግፍ የሆኑብን ቤተ ክርስቲያኒቱን ማየት የማይፈልጉ በርካታ ሰዎች አሉ። በተለይ ይሄ ሰው ትኩረት የሚፈልግ ነው፣ አቴንሽን የሚፈልግ ነው። በየጊዜው የሆነ አጀንዳ እያመጣ ቤተ ክርስቲያን ላይ አፉን ይከፍታል፣ አፉን ያላቅቃል። ሀ የሚለው የለም፣ የሚከለክለው የለም፣ የሚቀበበው የለም። ሁልጊዜ ቤተ ክርስቲያኒቱን ተደራጅተው ይሰድቧታል። የተማመኑት በጣም ነው የተማመሉ ስለዚህ፣ አይዟቸው ትምህርቱ ተስፋ እንዲቆርጡ አይደ የድርሻችንን እንወጣ፣ ከንቀልፋችን እንምቃት። ቤተክርስቲያኒቱ ባለቤታ ናት። በክርስቶስ ስም የተመሰረተች ቤተክርስቲያን ናት። ከተመሰረተችበት ጀምሮ ፈተና ተለይቷት አያውቅም። ትናንት ነበረባት ፈተና፣ ዛሬም አለባት፣ ወደፊትም ይኖርባታል። ግን ሁሉን አሳልፋ የምትኖር ቤተክርስቲያን ናት። እነ ዲዮቅልጥያኖስን ያሸነፈች፣ እነ መክስሚያኖስን ያሸነፈች፣ እነ ዮዲት ጉዲትን ያሸነፈች፣ እነ ግራኛ አህመድን ያሸነፈች፣ በውስጥም የነበሩባትን ጠላቶች እነ አርዮስን፣ እነ ንስጥሮስን፣ እነ ይሁዳን፣ እነ መቅዶንዮስን ያሸነፈች ያሸነፈች ቤተክርስቲያንና የዘመኖቹንም አሸንፋ ለዘላለም ትኖራለች። የኢትዮጵያ ኦርቶዶክስ መት ተዋሕዶ ቤተክርስቲያን ማንም ታግሎ አይጠላፍ ተስፋ አንድትቆርቶዋለነ በተቃዋሚዎች በአንዳች ነገር አትደንግጦ ይህ ለእነሱ የጥፋት ለእኛ ግን የመዳን ምልክት ነው ተብሎ ዘመን ጠበቀ እግዚአብሔር ጊዜ ጠበቀ ሻሸመኔ ለኮሳት አሁን ያ ሁሉ ተረስቶ ተጠቃን እንዲሆንን አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በእሳት አንተ ምን አርገ ነው ወይ አንተ ወይ አባቶች ድሮ ምን አርገው ነው በጋሻው ልክ ነው ምንም አልተሳሳትም እንደሰማችሁት ያው እንደ ፔጋን ማለት ነው፣ እንደ ክርስትና አስተማሪ ሳይሆን እንደ ጣዖት አምላኪ አስተማሪ። ምንም ስተት የለው፣ ምክንያቱም በካርማ የሚያምነው ፔጋኒዝም ነው። ለማንኛውም እኔ አይመለከተኝም ስለ ሃይማኖቱ ነገር፣ ግን እዚህ ጋር የተጠቀማቸው በጣም የሚያሳፍሩ የጄኖሳይድ አይነት ይሄ የሰው ልጅን መገደል የሆነ ጀስቲፋይ ያደረገበት መርዝ የቀባው ደግሞ እኔ ክርስትና ቢል ኦኬ እሺ በቃ ሃይማኖታዊ ትምህርት ነው ብለህ ትላለህ። ክርስቶስ ወደ ምድር መጥቶ ከተጠየፋቸው ነገሮች ዋነኛውን ይዘቅ እንዴት ነው የሰው ልጅ ሲሰቃይ በኃጢአቱ ነው፣ ኃጢአቱ ስለሰራ ነው፣ ሲከስር፣ አይ ከዚህ በፊት ስለሰረቀ ነው፣ የሆነ ነገር ሲሆን፣ አይ በደሉ ነው፣ በሽተኛ ላይ ሲሆን፣ ኃጢአቱ ኃጢአት ስለሰራ በልጁ ፈጣሪ እየቀጣ ነው የሚል የቀሸመ ከክርስትና ውጭ አስተምሪ ውጭ የሆነ እንደውም ለኃጢአተኞች ነው እንጂ ምድር እንደውም ምድር ላይ ኃጢአተኞች አይደሉ እንዴ ጉልበተኞች፣ እኔ ሌላ ምድር ላይ ነው እንዴ የምንኖረው? እንደዛ ባይሆንማ እውነተኛው ሀቀኛው ውሸት የሌለው ክርስቶስ ተሰቅሎ በርባን ባልተፈታ ነበረ። እቺ ምድር እንደዛ ብትሆን ኑሮ ባልተገረፈ ባልተሰቀለ ነበር። እኔ ስለ ሃይማኖት ባላቅም ማለት ነው። ለማንኛውም ይሄ ወንጀል ነው የሰራው የሰው የተገደሉትን ሰዎች ደም ላይ ነው የተራማመድከው። ማን የአራዳ ልጅ ሰምተሻል አደለ? ህፃን ልጅ የተገደለበት ነገር ነው እሱ ላይ ነው ሙዲ ያስኪው በፖለቲካ ችግር ተፈጠረ። ሻሸመኔ ውስጥ ጥለውት ሄደዋል። እንኳን አለፈ ግን እሱን እንትል ብለህ ማሞገስ በጣም የሚገርም ነው። በጣም የሚገርም ነው። በጣም ታሳፍራለህ በዚህ ጉዳይ እንግዲ አቆኑ ያሬ መልእክቱን አስተላልፏል። ለአባቶች ምና ስሞት በእኛም ሊደርስ ይችላል። ቤተ ክርስቲያን ምህላ እንድታውጅ፣ ለተሰዉ ተገቢውን ክብር እና ጸሎተ ፍትሐት እንድታደርግ እንጠብቃለን። ቤተ ክርስቲያን በየትኛውን ቦታ የንጹሐን ደም ዳግመኛ እንዳይፈስ እንደራሄል ራሄል እምቧን የምትረጭበት ጊዜ አሁን ነው። የቤተ ክርስቲያን አስተዳደር ትኩረት ያልሰጠው ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተ ክርስቲያን በአስተዳደራዊ መዋቅር መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜም አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ሌላ ቀን ቢጣራ የማይሰማው ቤተ ክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል። ሐዋርያዊት ቤተ ክርስቲያን በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተ ክርስቲያን ሚስጥር የላትም። ኦርቶዶክሳውያን ምዕመናን ይህን ጊዜ ለመካሰስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆርና ለማናቆር ሳይሆን ለጸሎት ለምህላና ለሰብአዊ ስራ መሬት ላይ ቢወርዱ ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው የተሻለ ነገር ማምጣት እንችላለን። የሌላ እምነት ተከታዮች ሆነው ይህን በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣ ጥቃት ብለው ጉዳዩን በተቋምም በግል የሚያወግዙ ሰዎችን እናከብራለን። ይበላችሁ ብለው የተሳለቁትንም በክፉ ቀን ክፋታቸውን ላሳዩን ደግሞ እውነተኛ መነታቸውን ስላሳዩን እያመሰገንን አቤቱ በኢየሩሳሌም ቀን የኤዶም ልጆችን አስብ፣ እስከ መሰረቷ ድረስ አፍርሱ፣ አፍርሱ ያሉዋትን ብለህ ለሰማዩ ዳኛ ሰጠናቸዋል። ይህን ዲያቆን ሄኖክ ኃይሌ ነገረን። እኛም ከመጀመሪያው ጀምሮ ነገር ናችሁ። ወንድማችን ዲያቆን ሄኖክ ኃይሌ ብቻ ሳይሆን ሌሎች ወንድሞቻችን ማህበራዊ ትስስር ገጻቸው ላይ እየወጡ በየራሳቸውን ድምፃቸውን እያሰሙ ይገኛሉ። የእኛ ጥያቄ የግለሰቦች ወይ ደግሞ የየአንዳንዱ አጥቢያ አስተዳደሮች ወይ ደግሞ ሰባኪያኖች፣ ዘማሪያኖች ብቻቸውን ወጥተው እንዲናገሩ አይደለም፣ ሁሉም ድምፃቸውን ማሰማት አለባቸው። መዋቅር አለን። መዋቅራችን ካልተሰማ ነገ መዋቅሩ የሚመራው ምዕመን የለው። ስለዚህ አባቶቻችን እየጠየቅናቸው ያለውት በአደባባይ ጸሎተ ምህላ ላይ ታወጅ፣ በአደባባይ እናውግዝ፣ ፊት ለፊት ተጋፈጡ፣ ምሩን እንከተላችሁ እያልን ነው። ይሄንን ነው ዲያቆን ሄኖክ ኃይሌ የሚነግራችሁ። ያው በአርሲ የሚደረገው ነገር እንግዲህ የሆነ ዘር ተኮር ብሄር ተኮር አይደለም እንደምታውቁት ነው፣ ሃይማኖት ተኮር ነው። እና ሌላው ሃይማኖት እንደፈለገ ተንደላቀው ነው የሚኖረው። ነገር ግን በዛ የሚሞቱት ክርስቲያኖች ብቻ ናቸው። አሁን ላይ ክርስቲያኖች እንግዲህ በአርሲ የሚኖሩ እንደማይችሉ ማህተባቸው እንደሚበጠስ፣ ክርስቲያን ስለሆንክ ብቻ እየተገደልክ የምትገኝበት ጊዜ ነው የምንገኘው እና አርሲ ውስጥ እየተለቀሙ ክርስቲያን በመሆናቸው እየተገደሉ ይገኛሉ። ክርስቲያን በመሆናቸው ብቻ ተመርጦ የሚገደሉበት ምክንያት ምንድን ነው? ሁላችንም ዝም የምንልበት ጊዜ አይደለም። የእኔ ጥያቄ ክርስቲያኖች የሚገደሉበት በምን ምክንያት ነው? በሀገራቸው በገዛ ሀገራቸው በገዛ መንደራቸው በገዛ ቀያቸው ላይ ክርስቲያን በመሆናቸው ብቻ ተመርጦ የሚገደሉበት ምክንያት ምንድን ነው? ይቺ ሀገር የምትመራው በመንግስት እንደሆነ ነው የምናስበው። መንግስት አለ። ሀገሩን የሚያስተዳድረው መንግስት ነው። ነገር ግን በአርሲ ሀገር ስብከቱ ውስጥ የሚገኙ ክርስቲያኖች በቀያቸው እና በመንደራቸው ላይ ተመርጦ እየተገደሉ ይገኛሉ። የእኛ ጥያቄ ሁሉም የሚሞቱ ሰዎች የሚሞቱ ሰዎች በተለያየ ሃይማኖት ቢሆኑ ሀገራዊ ችግር ነው ብለን እናስበን። ነገር ግን ይህ ሀገራዊ ችግር እንዳልሆነ የታጠቀው ኃይልና ኃይል ያለው አካል ክርስቲያኖችን መርጦ እየገደለ ይገኛል። በክርስትና ዓለም ስለ ክርስቶስ መታረድና ስለ ክርስቶስ ሰማዕት መሆን የተለመደ ነው። ነገር ግን የተለመደ ቢሆንም ክርስትና እንዳይቀጥል ክርስቲያኖችን እየመረጡ መግደል ማለት አይደለም። ሰማዕትነት ማለት ወንጌል የሚሰበከው ለሰው ነው። ቤተክርስቲያን የሚገነባውም ለሰው ነው። ቁርባን የሚሰጠውም ለሚዘጋጀውም ሰዎቹ በክርስቶስ አምኖ ስጋውን ተጠምቆ በስሙ ተጠምቆ ስጋውን ደሙን ተቀብሎ የዘላለምን ሕይወት እንዲኖራቸው ነው። ስለዚህ ክርስቶስ የሞተለት ሰው ለምንድን ነው የሚሞትበት? ምክንያት ምንድን ነው? ጥፋቱ ምንድን ነው? ክርስትና ስራቸውን በሚሰሩበት ማሳቸው ውስጥ ጤፍን በሚያችሉበት ጊዜ እየተሰበሰቡ በጥይት እየተገደሉ ይገኛሉ ምን ማለት ነው መንግስት መንግስት ባለበት ሀገር በሰላም ሰው ወጥቶ በሚኖርበት ሀገር ክርስቲያን ማንንም ነክቶ አያውቅም ማንንም ተሳድቧ አያውቅም ማንንም ገድሎ አያውቅም ለምንድን ነው ክርስትና ኦርቶዶክስ ተዋህዶ ቤተክርስቲያን ልጆች ሰዎች የሚገደሉበት በምን ምክንያት ምን አጥፍቶ ነው ወይስ ምንድን ነው ዓላማው ምን ተፈልጎ ነው ክርስቲያኖች የሚገደሉት ለምንድን ነው ዝም የሚባለው እዛ አካባቢ ያለ የመንግስት አካላትስ ምን እየሰሩ ነው? ወይስ ገዳዮች ከመንግስት ፍቃድ አግኝቶ ነው የሚገድሉት? ወይስ ምንድን ነው እንዴ? የእኛ ሃይማኖት እኮ ማንንም እንድነካ የሚፈቅድ ሃይማኖት አይደለም። ነገር ግን ማንም ሳይነኩ በገዛ ሀገራቸው በገዛ ቤታቸው ላይ የሚገደሉበት በምን ምክንያት ነው? ምን አጠፍቶ? መስጊድ አቃጥሏል ወይስ ሌላ በደል ሰርቷል? የሚን የሰውን ሃይማኖት ነክቶ የሰውን ቤተ መቅደስ ወይ ደግሞ የሰዎችን ቤተ እምነትን ገድለው አፍርሷል? አቃጥሏል? ወይስ ምክንያቱም ምንድን ነው? የሚገደሉበት ዋና አላማ ምንድን ነው? ክርስትናን ለማጥፋት አስባችሁ ነው? ወይስ ለማጽዳት አስባችሁ ነው? ከኢትዮጵያ ምድር የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ልጆች እናጸዳለን ብላችሁ አስባችሁ ነው? እንደዛ ከሆነ ተሳስታችኋል። ምንድን ነው ሰዎች ዝም የሚሉበት ምክንያት ምንድን ነው? እንዴ ሰው በዚህ በኢትዮጵያ ምድር ላይ የፈለገውን ሃይማኖት መከተል የመከተል መብት አለው። ግዴታ ሙስሊም እንድትከተል አይደለም ያስገድድም ህግም አይፈቅድም። ግዴታ ሙስሊም ክርስቲያን መከተል የለብም፣ ነጻ ፍቃድ አለ በእግዚአብሔር ዘንድም በሰው ዘንድም አለ። ስለዚህ ይህን የሚመለከታችሁ አካላት በሙሉ ለዚህ እየተገደለ ላለው ህዝበ ክርስቲያን ድምፅ ልትሆኑ ይገባል ብዬ አስባለሁ። የክርስቲያን ግድያ ግድያ መቆም አለበት። ክርስቲያን መገደል የለባቸውም። ክርስቲያኖች መገደል የለባቸውም። ክርስቲያኖች እየተለቀሙ ከዛም ከዚህም እየተለቀሙ እየተለቀሙ በሃይማኖታቸው ምክንያት የሚገደሉበት ጊዜ ሊበቃ ይገባል። ሀገሪቱ በመንግስት የሚተዳደር ሀገር ናት እንጂ በሃይማኖት የሚመራ ሀገር አይደለም። የትኛውም ሃይማኖታዊ መንግስት የለም። እንዴ ሃይማኖታዊ ሀገርም የለም። ይህንን ማወቅ አለባችሁ። እኛ ክርስቲያኖች መብታችን ተከብሮ ሃይማኖታችንን ተከብሮልን የፈለግነውን ሃይማኖታችንን በሚንፈልገው መልክ ልናመልክ ልናራምድ እንችላለን። ስለዚህ ይህ መብት እያለን ክርስቲያኖች ኢትዮጵያ ውስጥ በዚህ አርሲ ውስጥ እየተለቀሙ ክርስቲያን በመሆናቸው እየተገደሉ ይገኛሉ። ምክንያቱ ግን አይታወቅም። ማነውም ገዳዮቹ ሲባል የታጠቀ ኃይል ነው ይባላል። እንዴ ጫካ ያለው የታጠቀ ኃይልም ክርስቲያን ብቻ ነው ለቅሞ የሚገድለው? እዛ ውስጥ ክርስቲያን ሃይማኖት ተከታይ የለም ወይስ? ይሄንን ክርስቲ ክርስቲያኖችን መርጦ የሚገድል አካል ክርስትናን እዛ አካባቢ ለማጽዳት ለማጥዳት የሚፈልግ ኃይል ነው። እንድትነቁ ያስፈልጋል። መንግስትም ይሄንን ሰምተው መንግስት ይሄንን አውቀው ይሄንን ሊያስቆምልን ይገባል። ዛ ሀገርም በመንግስት የሚመራ ሀገር ስለሆነ ማለት ነው። ስለዚህ ይህንን ቪዲዮ ሼር አድርጋችሁ ሌሎችም አድርሱ። ሁላችሁም ክርስቲያኖች፣ ኦርቶዶክሳውያን ለዚህ እየተገደለ ላለው የተገደለ ያለው ሕፃናት እየተጨፈጨፈ ላለው ሕዝብ ክርስቲያን ድምጽ ልትሆነው ይገባል። ሕፃናት በማያውቁ ሕፃናት እየተገደሉ እየተጨፈጨፉ በሴፍ እየተቀሉ ነው እያሉ። ስለዚህ ዝም ልትለው አይገባም፣ እውነት ለመናገር አካባቢ ነው እኛ ያለው እና የወረዳው ዋና ከተማ መርቲ ነው። መርቲ አቦ ምሳ ከተማ ላይ ነው ያለው እና ትላንት ተክሊጌ ነበረ የሚሻ ጤፍ ማተዳ ያባችሁ ተብለው ተመርጠው ነው የሄዱት ከተማ ከከተማ ከዚህ በላይ በቁም መሞት የለም። ባለ ማዕተብ ስለሆንክ፣ ማዕተብ ስላደረግ ኦርቶዶክሳዊ ስለሆንክ ተመርጠ ለስራ በሚል ሰበብ ትወስደህ ትገደላለህ እመነኝ ዛሬ ድምጽን አሰማ ዛሬ ተቃውም የክርስቲያኖች ሞት ይቁም ኦርቶዶክሳያን መታረዳቸው ይቁምበል በል ግድ የለህም ግድ የለህም ነገ ዋጋ እንዲያው እንደ ዘመኑ እንኳን ብናስበው ኦርቶዶክሳዊ አማኝ አይደለም በፖለቲካው ርዕሰ ብሄሩ ነ ርዕሰ ብሄር ፕሬዚደንት ካልሆነ ጠቅላይ ሚኒስትሩ ብንል እንኳን ፕሮቴስታንት አማኝ ናቸው እንዲያው ወደዚያ ወደ ኋላ ዘመን እንኳን ብንመለስ ማለት ነው። ብዙ ጊዜ ርዕሰ ብሔሩ ምኑ ምኑ እንትን ስለሆነ ተጎዳን እንዲሆን እንዲሆን የሚሉ ሰዎች ብዙ ስላሉ ማለት ነው። አሁን ግን ጦር የሌላትን ይሄ ነው የሚባል የፖለቲካ ተቃዋሚ እንኳን ኖሮ ወይም ደግሞ ባለስልጣን ኖሮ ይህንን ይሰራል ይህንን ያደርጋል የማይባል የመንግስት አካል በሌለባት ቤተ ክርስቲያን ውስጥ ማንን ለማጥቃት ነው እነዚህ ሰዎች የታጠቁት? ማንን ለማጥቃት ነው እነዚህ ሰዎች የተደራጁት? የሚለው ነገር አሁን ለዚህ ማሳያ የሚሆነን አሁን ለምሳሌ በዚያው አካባቢ ያለው ምንም እንኳን ራቅ ቢልም፣ አሰቦት ገዳም በተደጋጋሚ ግድያ ይፈጸምበታል። መቃጠል ሁላ መቃጠል፣ ግድያ፣ ልዩ ልዩ ሴራዎች ይፈጸሙበታል። በዚያ ቤተክርስቲያኑ ለቀው እንዲወጡ ገዳሙ ባዶ እንዲሆኑ የሚፈልጉ አካላት ይህንን ያደርጋሉ እና ሌሎችም ከዚህ ጋር ተያያዥ የሆኑ የአብያተ ክርስቲያናትና የክርስቲያኖችን ውድመት ስናይ መንግስት ማለት ዛሬ ድረስ ቤተክርስቲያንናት እንዲህ ብለን እንድናስብ ዛሬ ድረስ መንግስት ብለው የሚያስቧት ወይስ ደግሞ ምንድን ነው ብለው የሚያስቧት ብለን እንድናስብ ያደርጋል በሌላ መልኩ ግን የቆየ ትርክት መሰለኝ ይህን ሁሉ መዘዝ እንዲመጣ ያደረገው የግድያው መነሻ ሊሆን የሚችል የግድያው መነሻ የጥላቸው መነሻ ነው ብዬ የማስበው የቆየ ትርክት አለ። በዚህ ሀገር መቼም አለመታደል ሆኖ እንጂ እንደ ሀገር መቼም ያልተጣላ ህዝብ የለም። ለምሳሌ አሜሪካ በአራት አመት ጊዜ ውስጥ ስጋ የሰው ስጋ እንደ ጥጥ ተባዝቷል። ብዙ ሰዎች ሞተዋል እርስ በርስ። ዛሬ የዲሞክራሲ የስልጣኔ ቁንጮ የምትባለው አሜሪካ ማለት ነው። አውሮፓ ያው ጎራ ከፍሎ እንደሚታወቀው አንደኛው ሁለተኛ የዓለም ጦርነት ተብሎ ዓለም ሰምቶ ታይቶት የማያውቀው መሳሪያ አስተናግዷል። ብዙ ሰዎች ሞተዋል። ግን በዚያ ጦርነት ያለፈው ዓለም እርስ በርሱ እንኳን ተገዳድሎ አሁን ሰላም ነው አሁን ይህንን የእርስ በርስ ልቂት ደግመን የምንሰማበት ሁኔታ አይደለም ያለው። ግን ተጋድለዋል፣ ከኛ በላይ ደምተዋል፣ ከኛ በላይ ቆስለዋል፣ ግን ይረስተውታል። እኛ ሀገር ሲሆን ግን እንደ ሀገር የቆየንባቸው ሀገራዊ ትርክቶቻችን በጣም መጥፎውን በአለት ላይ መልካሙን ታሪካችንን ደግሞ አሸዋ ላይ ነው መሰል የምንጽፈው። እና በዚህ ምክንያት ክፉ ነፋስ በሚያጠፋው ነፋስ የሚያጠፋው ዝም ብሎ ተራ ነገር ላይ ነው ፍቅሮቻችንን፣ ሰላማችንን፣ አብረን የቆይንባቸውን አብረን የሞትንባቸው እንደ ሀገር ብዙ ነገሮቻችንን ተራ አፈር ላይ ነው የጻፍናቸው። እገሌ እኮ እገሎሃል፣ ገሌ ኮ እንዲህ ብሎል፣ ገሌ ኮ እንዲህ ብሎሃል የሚለውን ግን በትልቅ ከዲያብሎስ በኋላ እብነሩካም ላይ ጽፈን ማለት የማይሰረዝ የማይጠፋ ጽሁፍ ላይ የጻፍን የመገዳደል የጦርነት የጥላቻ ታሪኮቻችንን እኛ ብቻ ይመስለናል። እኔ በጣም የሚገርምኝ ከዚሁ ጋር ምናልባት ሌላም ቦታ ብየው ከሆነ እዚህ መድገም ችግር የለውም። ቋንጣ የለውም ሀሳብ እና አሁን ጣሊያን ከኛ ጋር ተጣልታለች የጥላቻ ታሪክ አለን። ሀገር ውስጥ ብቻ አይደለም ጥላቻው ከሀገር ውጭም ነው ሌሎችም አሉ። እንግሊዞች ምኑ ምኑ በሀገር ውስጥ ሶማሌ ብንል ሱዳን ብንል የመሃዲስቶች ታሪክ አለ። ዙሪያችን በሙሉ የጦርነት ታሪክ ነው። እንዲያው የጣሊያኑ ብቻ ባነሳ በተለይ የካቲት 12 እንደሚታወቀው ብዙ ሰው እንስሳቶቻችን ሳይቀር የተገደሉበት ነው። መስተርድ ጋዝ እንስሳቶቻችንን ሁሉ ያልማረ መርዝ ነው። ግን የሚገርመው ያ ጦርነት ተረስቶ ያ መገደል ያ ሞት ያ እልቂት ተረስቶ፣ እንደሚታወቀው በ25 ሚሊዮን ዶላር መሰለ፣ ብዙ ነው። በጃንሆይ ዘመን ስምም እርቅ ተፈጸመ። ካሳ 25 ሚሊዮን እንደየቦታው ነው። እ ዛሬ እኛ ዘንድ ከሆነ ብዙ እኛ ዘንድ ብዙ ሊሆን ይችላል። እንደ ሀገር ግን ሀገር ስትበደር አምስት ሚሊዮን ብዙ ሊሆን ይችላል በዚያም ዘመን እርግጥ ግን አሁን እኛ ሀገር ያለው ጥላቻ ግን ካሳ እንኳን የለው ቢያንስ እነዛ ከውጭ ጋር ተጣልተን እንዲያው ህይወት ጠፍቷል። ብዙ ነገር ወድሟል፣ ሀብት ወድሟል፣ ህይወት ጠፍቷል። እንደዛም ሆኖ ግን አሁን እንደሚታወቀው ጣሊያን ማለት የልማት አጋራችን ናት። የኛ ሀገር ሰላም እንዳትሆን ፍቅራችን እንዲያው ለውጭ ሀገር ሰዎች ልባችን ራርቶ ፍቅርን ያደረጀ ጠላትነትን የረሳ እዚህ ሀገር ውስጥ ሲሆን ግን ይሄው አሁን ድረስ ቂሙ አሁን ድረስ ከመቃብር እየወጣ ታሪክ የ200 ዓመት የ300 ዓመት ታሪክ እየወጣ መገዳደልን መተራረድን አመጣ እና በጣም የሚያሳዝነው አልፎ ይኸው ዛሬ ጣሊያን እንዳልኩት በካሳ ብቻ አይደለም፣ አባይ ግድብ ላይ እንኳን ሳሊኒ መቼም ትልቁ ረዳታችንም ወይም ደግሞ ተባባሪያችን ነው፣ ወዳጆች ነን ማለት ነው። አገር ውስጥ ለምንድን ነው ቂሙ የማይረሳው መገዳደል የማይረሳው ለምንድን ነው? ዩኒቨርሲቲ ቢሮችን የሚስ ነበር አዲስ ነካ ላይ የላቸው ቀርብን፣ ሆን ላይክ እና ሼር ያደርጋችሁ ለኦርቶዶክሲያ ድምፅ ያድምጽ መሆናችሁ እንዳትረሱ ጭርቀውልኝ።